ክብረ ሙሉ የኔ ክብረሰማይ መፈከር ታሪክ በመወደድ አለ በው ነቢ ጫፍ የነካ የለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላሙድና የተከበራችሁ ውዱ ቤተሰቦቼ ደህና ናችሁ? ላይ በያላችሁበት ሰላማችሁ በዘት ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሱማያ እንግዲህ ጉዞ ወደ የመን አድርጋለች፣ ተመልሳ ወደ የመን ሄዳለች ማለት ነው። በነገራችን ላይ በጣም ነው የደናገጥኩት ማለት ነው። አስባችሁታል ልጅ ዞ ከወዳ ከወዲህ ሰይድም እንግዲህ እያለቀሰ ነበረ፣ እያለቀስኩ ልለምንሽ ምናምን እያለ ነበረ። እሷ ግን ጉዞዬን ወደ የመን አድርጊያለሁ፣ የኢትዮጵያ ኑሮ አልተቻለም ብላለች። እንደዚህ እንድትንከራተት ከወደ ከወደ እንድትልግን ያደረጋት ሰይር ነው ማለት ነው። ጥፋተኛው ሰይር ነው ማለት ነው። ሀዩም ባያገባ ኢትዮጵያ መጥቶ የተመካከሩትን ያሰቡትን አድርጎ ወደ ሀገሩ ገብቶ በነበረ ይሄኔ እሱም የምን ተመልሶ ኑሮውን እየኖረ ነበረ። እሷም በደስታ ተቀብለው እየኖሩ ነበር ማለት ነው። አሁን ግን ነገሩን ሁሉ አበላሽቶት እሷም ኢትዮጵያ ገብታ አሁን ተመልሳ ወደ የመን መታለሽ ማለት ነው። በነገራችን ላይ በጣም ከባድ ነው። ልጅ ይዞ ከወዳ ከወዲህ ማለ ማለት በጣም ከባድ ነው። አሁን ላይ ራሱንን ራሱ አንድ ሰው ራሱን ይዞ መንቀሳቀስ በሚከብድበት ሰዓት እሷ ደግሞ ሁለት ልጅ ይዛ ከየመን ኢትዮጵያ ከሰነአ አደን ስትል ከርማ እንደገና ኢትዮጵያ እሷም እንደተናገረችው ኢትዮጵያ ላይ ኑሮ በጣም ከባድ ነው በዛ ላይ ሰውም ደግሞ የሚቀርባችሁ አንድም ለጥቅም ነው፣ አንድም ለራሱ ሲፈልግ ብቻ ነው። እና ከባድ ነው፣ የምታምኑትም ሰው ይከብዳል ብላለች። ሀገራችን በዚህ እንትን ማለቷ በጣም እኔ ራሱ ደንግጫለሁ ማለት ነው። ማለት ሀገራችን ማለት በፊት ላይ ብሎ ጠጡ የሚባልበት የማናውቀውን ሰው የምናስተናግድበት የዋህነት የተሞላበት ነበረ። አሁን ግን ጭካኔ ሁሉ የበዛበት ሆኗል ማለት ነው። አላህ ዞሮ ከክፉ ነገር ይጠብቀን። አገራችንንም አላህ ሰላም ያደርግልን። ምንም ይሆን ምንም የሰው ሀገር የሰው ነው። ዞሮ ዞሮ መግቢያችን አገራችን እስከሆነች ድረስ ማለት ነው።

እንግዲህ ሱማያ እንግዲህ ቪዲዮ እንደተመለከታችሁት እንግዲህ ፕራንክ አይደለም፣ ፕራንክ እያደረግኳችሁ አይደለም። የምረኝ ነው ወደ የመን ተመልሻለሁኝ ብላለች እና እንግዲህ በፊትም የነበረችበትን ቤት ቪዲዮ ለቃለች ማለት ነው። ቪዲዮ ማየት ትችላላችሁ። በፊት የነበረችበትን ቤት ምክንያቱም ታይቀደም ታያታችሁ ከሆነ ልብ ብላችሁ ከሆነ በፊት የምትኖርበት ቤት ነው ማለት ነው። አሁንም ተመልሰ ሄደችው። በነገራችን ላይ በጣም አዝናለች። የሆነ አለ አይደለ፣ አንዳንድ ሰው ይሆነ በስተጀርባ የሆነ ነገር ያለ ይመስላል እና ቀስማ የተሰበረ ይመስላል አልሞ። ይሄም ያልፋል፣ የማያልፍ ነገር የለም፣ ሁሉም ያልፋል። ዋናው የሰው ልጅ መበርታቱ መጠንከሩ ነው። እንግዲህ ባለሽበት አለ ይጠብቅሽ ከማለት ውጭ እኛ ምንም ማድረግ አንችልም። ሰይድም እንግዲህ እያለቃቀሰ ነው ያው። አሁን እንግዲህ ደግሞ የመን እንደገባች ሲያቅ ምን ይል ይሆን? እሷም እንግዲህ በዚህ መልኩ በሰላም ልጆቼን ይዤ ወደ የመን ተመልሻለሁ፣ ወደ ሀገሬም መመለስ ብፈልግም እመለሳለሁኝ፣ ሁሉን ነገር አስተካክያለሁ ብላለች። ኢትዮጵያ ላይ እንግዲህ ከብዳታል። ኑሮ ከባድ ነው። በነገራችን ላይ አሁን አሁን ላይ ከኢትዮጵያ እንደውም ወደ ውጭ ሀገር ይሻላል እያሉ ነው። እንግዲህ አገራችን በዚህ መልኩ መሆኗ በጣም ያሳዝናል። እኛ እንደኛ ያለ ነውም እንዳንገባ ያደርጋል። በነገራችን ላይ የሆነ ነገር ዘንበለብላቸው ሰብታ እኛም ራሱ ወደዛ እንዳንሄድ ምናምን ነው የሚገፋፈን እና ለኛም ማለኸው ነገር ይምረጥልን፣ ሀገራችንን ሰላም ያርግልን። ምክንያቱም ዙሮ መግቢያችን ሀገራችን ነውና የሰው ሀገር እየሰው ነው። እንግዲህ እሷ መንገድ ባለችበት ሰላም ትሁን። ቀጣይ ደግሞ እስኪ ምን እንደምትል እንደት እንደደረሳችና ያለችበትን ቤቱንም አሳይታለች ማለት ነው። ቪዲዮውን አብረን እንመለከተዋለን። በመቀጠል ደግሞ ላይክ እያረጋችሁ ሸር እያደረጋችሁ ሰብስክራይብ እንዲሁም ደግሞ አስተያየት አስቀምጡልኝ። ኮሜንት አይልጋለሁኝ አስተያየት አስቀምጡልኝ ማለት ነው። ሁለት ልጅ ይዞ ከወደ ከወድብኝ መንከራተት ቢከብድም እንግዲህ አላህ ይግዛሽ። ቪዲዮውን እንግዲህ አዳምጠናት እንመለስ። የምሄድ ነው ወደ የምሄድ ነው እንግዲህ ያው ከፈለኩኝ መመለስ እችላለሁ። እንግዲህ እዛ በቃል በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁ ዘይ ሄዳችሁ ያላችሁም ሰው ይናት አይደለም። እንግዲህ ሱማያ፣ እንግዲህ በሰላም ወደ ኖርኩበት ሁለተኛ አገሬ በሰላም ግብቻለሁ ብላለች እንግዲህ ቪዲዮውንም እንደተመለከታችሁት የእውነት እንደሄደች እና በፊት የምትኖርበትን ቤት ቪዲዮ ለቃለች። ወንዴት ነው እንግዲህ ምንም ማድረግ አይቻልም። ልጆቿን ይዛ መኖሪያ ፈቃዷን ያለውን ነገር አስተካክላ ያው በማንኛውም ሰዓት መመለስ እንደምትችል ወደ የመንም በማንኛውም ሰዓት መግባትና መውጣትም ደግሞ እንደምትችል ተናግራለችም። እንግዲህ ሳይድ ደግሞ ምንድን አለ ትናንትና ተመለከታችሁ ከሆነ ቪዲዮ ለቋል። ተመለሺ በቃ፣ እኔም አልከተልሽም ብሎ ነበረ። ያው ኢትዮጵያ የታቀላች ጠባብ ነውና እስቲ ሰይድን ሰምተን እንመለስ። ተፈጠሮ ተፈጠረ ብዙ ጊዜ ለመንኩሽ ተንጋ፣ እንገናኝ፣ እንታረቅ፣ የምትፈልጊውን ነገር ላድርግልሽ። እባክሽ ተለመኝ ንግስት ሱማያ፣ እባክሽ እውነትም ንግስት ነሽ አንቺ፣ ጀግና ነሽ። በቃ አንበረከክሽኝ፣ አልቻልኩም እና ከቤትም ከሰፈር ባቂ ቤት ዛሬው ቤት ውስጥ ነው እሷም እያደገች ነው እና እያባክ እያለቅስኩልንልንሽ፣ ይሄ የመጨረሻ ነው። ከአሁን በኋላ አንቺንም ማለ አዩንም ተዋት የምትይኝ ከሆነ ተዋት አለው፣ አንፈልግም፣ አዩንም ከቤት አስወጣት፣ እኔ እናንተ ብቻ እንኖር የምትይኝ ከሆነ እንኖራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ውድ ተመልካቾቼ ሰይድም እንግዲህ ተመለሺ፣ ሀዩንም ተው ካልሽኝ፣ እተዋለሁኝ። አንበርክከሽኛል ብሏል። በልጆቼ ናፍቆት ቀተሽኛል፣ ባንቺ ናፍቆት ቀተሽኛል፣ ከአሁን በላይ ያልሽኝን አረጋለሁ ብሏል። አንበርክከሽኛል ብሎ ንግስቲ ሱማያ ብሎ እጅ ወደ ላይ ብሏል። ግን ምን ይሆናል፣ አርፍዷል። ምክንያቱም መጀመሪያ ላይ ነበር ያበላሸው፣ መጀመሪያ ላይ ነው። ምክንያቱም መጀመሪያ እሷ ጋር ሳያማክራት ያለውን ነገር ሳያደርግ አሁን ላይ ከተበላሽ በኋላ እሷም ከዛ ከዚህ በሱ ምክንያት እየተንከራተተች እያለ እና ረፍዷል ባይ ነኝ እኔ። ምክንያቱም አሁን ለልጆቹ ራሱ ከወዲያ ከወዲ መንከራተት ምክንያቱ ሰበቡ እሱ ነው ብዬ ነው ማስበው። ለምን እሱ ይሄንን ባይል ይህንን ነገር ፕራንክ ባያደርግ ሀዩን ፕራንክ ከማድረጉም አልፎ ደግሞ ወደ ተዳር ባይገባ እነዚህ ነገሮች ደግሞ እሷም ልጆቹ እንዲዛ ከወደ ከወደ ባል ተንከራተተች ከዚህ አርፍደሃል ማለት ነው። ሰይድ በአንተ ምክንያት ደግሞ በአባት ምክንያት ልጆች ከወደ ከወደ ሲንከራተቱ ደግሞ በጣም ይከብዳል። በጣም ደግሞ ያማልና ያው ኢትዮጵያም ስትመጣ ብዙ ቦታ ፈልገሃታል። ኢቨን ጎንደር ድረስ ራሱ ሂደሃል። በእርግጥ ምንም እንትራ አይደለም፣ ግን መጀመሪያ ላይ አጥፍተሃዋል። እንደዚህ የምትሆን ከሆነ አቅምህን ደግሞ ካወቀው በዚህ ልክ መሄድ የለብህም ነበር። ምክንያቱም ባለትዳር እስከመሆን ደግሞ ያንን ያክል ፍራንክ ደግሞ ማድረግ አልነበረብህም። አንተም አይ ያንን ፍራንክ ባታደርጋት አዩን አታገባት ነበር። ምክንያቱም አንተ ፍራንኩን ያናርገህ ነው ያበላሸውና። በአንተ ምክንያት ደግሞ ይሽ ከወደ ከወደ መንከራተት ከባር ነው። ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ባይ ባይ።